የኔ አካል የኔው ነሽ ዛሬ ተጀምሯል። እንግዲህ ቤተሰርተሽ የደራ ልጅ ቤተኩለሽ የመሬ ልጅ ሌባንባርሽ ተውበሻል፣ አምሮብሻል፣ ተውበሻል የኔ አካል የኔው ነሽ ምን አወርስሻለሁ

እያለ ቡራዬ እንግዲህ ለሀይምዬ እየዘፈነላት ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። የእኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ዛሬ እንግዲህ በቲክታክ በሀይምዬ ላይ ነው የተለቀቀው በጣም ደስ የሚል ቆንጆ ቪዲዮ ማለት ነው። እናም እንግዲህ ይሄን አካል የኔው ነሽ ምን አወርስሻለሁ አንጀትና ልቤን ያውትቼልሽ አለሁ ብሏታል። እውነት ነው። ብራጊ ለጨረቃ ያልተተወልብ ላ ማለት ነው። ትናንትና አሁን በጣም የሚያስደምምና በጣም ደስ የሚል ቪዲዮ ያየ ነው። እውነት እኔ ትናንትና በቃ በሐይሚዬ ኮራሁባት ኮራሁባት። ብዙ ጊዜ ማለት ነው ታውቃላችሁ እኛ ሴቶች ሰርፕራይዝ እንድንደረግ የሆነ ስጦታ እንዲሰጠን እንደዛ ነው የምንፈልገው። እና መስጠት ላይ ብዙም አይደለም ሰርፕራይዝ ማድረግ ላይ ማለት ነው። እና ሐይሚዬ እንግዲህ ፍቅረኛዋን ደስ በሚል ሁኔታ በዱባይ ላይ ለዛው። በጀልባ ላይ ሆነው እሚገርም ሁለት መቶ ሺህ ነው እያከበረችለት ማለት ነው። ይገባዋል። ቡራጌ ይገባዋል። በጣም ምርጥ ልጅ፣ በጣም ሸጋ የሆነ ልጅ ነው እና እውነት እኔ በጣም ደስ ብሎኛል። እውነት ለመናገር ማለት ነው። አንዳንድ ሰዎች እኔ በጣም የገረመኝ ነገር አለ ልናገር፣ እንደ ቤተሰብ የሆነ ቦታ ላይ የሆነ ነገር ሲባል ሰምቼ ቃ ትዝብት ነው ታዝቤ ምናምን ወጣሁ ማለት ነው የሆነ እንዴት ነው ለምን ተቀደምኩ ለምን ሆነ የሆነ አላቅም ብቻ እና ለምንድን ነው ግን የሰው ደስታ ማያስደስተን እኔ የሰው ደስታ ያስደስተኛል ሰው ሲያዝንም ደግሞ በዛው ልክ በጣም እንትን ይለኛል ሊጨንቀኛል ሊከፋኛል ማለት ነው እና እነዚህ ልጆች ወጣቶች ናቸው ታዳጊዎች ናቸው እና እንደዚህ ተደስተው ስታዩ ይሄን ያክል መጥፎ ቃላት መናገሩ እኔ ተገቢ ነው ብዬ አላስብም። እና ቢያንስ ማትወዷት ከሆነ ለእሷ ጥላቻ ካለባችሁ አለማየት፣ እኔ እማልወደው ሰው ከሆነ ማለት የሰው ልጅ አይጠላም፣ ግን በአነጋገሩ በሆነ በሚሄድበት ነገር ልትጠሉ ትችላላችሁ። እና አልከታተለውም ያንን ሰው እኔ ማልፈልገውን ሰው ማየት አልፈልግም። እውነት ነው የምላችሁ፣ ብሎክ አድርገዋለሁ። እኔ አሁን ዩቲዩብ ላይ በጣም ማየት የማልፈልጋት ልጃለች፣ ብሎክ አድርገዋለሁ። ግን አንዳንድ ጊዜ ኖቲኬሽን ይመጣልኛል። መጥፎ ቃላት ከመናገር አለማየት ይሻላል ብዬ ማለት ነው። እና ኖቲኬሽኗ ሲመጣልኝ ራሱ ገብቼ አላያትም ማለት ነው። አላያትም፣ ዝም ብዬ አሳልፈዋለሁ ርዕሷን፣ እንጂ ማየው ምን እንደምታወራ ምን እንደምትል አላያትም ማለት ነው። ምክንያቱም ይች ልጅ ለእኔ አትመጥነኝም ማለት ነው። ብዙም በቃ እሷን ማየት አልፈልግም እኔ ማለት ነው። በአነጋገሯም፣ በብዙ ነገሯም ስለማቃት እና ስለዚህ ለእነዚህ ልጆች ደግሞ ጥላቻ ካላችሁ አለመከታተል እንጂ ይሄን ያክል መጥፎ ቃላት መጠቀም ጥሩ ነው ብዬ አላስብም ማለት ነው። ፈጣሪ ልቦና ይስጣችሁ ነው የሚለው እና ሐይሚዬ ትችላላችሁ፣ እናንተ ትችላላችሁ። ገና ብዙ ነገር ታሳዩናላችሁ ማለት ነው። ፈጣሪ አይለያችሁ። ድምቅ በሉ ፏ አይደለም ዱባይ ገና የት እንደሚሄዱ አታውቁም እንዴ እናንተ ይህ እኮ ገና ጅማሬ እኮ ነው ዱባይን ይመላለሱባታል ይመላለሱባታል ቡራ በጣም ብዙ ነገር አስቧል በነገራችን ላይ ቡራ ኢትዮጵያ ሆኖ ዱባይ ላይ የሆነ ነገር ለመስራት ያሰበው ነገር አለ ያሳካልህ ዱባዬ ዱባዬ ቡራዬ እውነት ያሳካልህ የምለው ምኞታችሁ ሁሉ እውን ይሁን ደግሞ በማውራት አይደለም፣ በማውራት ሳይሆን በተግባር ነው፣ ሁሉም ማለት ነው። ቁም ነገር እና ይቅርታ ስልክ በመሀል ላይ እየገባብኝ ነው፣ ማቋሙ ማለት ነው። እና ለማንኛውም ወደፊት ጉዞ፣ ወደፊት እንጂ ወደ ኋላ የለም። በቃ የሰው ደስታ የሚያስደስተው በአብራቸው ይቀጥላል፣ የሚያስደስተው ደግሞ እየተቃጠለ ይቀመጣል። አለቀ።